የማቴዎስ ወንጌል ምዕራፍ 27 ከቁጥር አስራ ኢየሱስም በገዥው ፊት ቆመ። ገዥው የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ኢየሱስም አንተ አንተ አለው። የካህናት አለቃዎችም ሽማግሌዎችም ሊከሱት ምንም አልመለሰም። ሊከሱት ምንም አልመለሰም። በዚያም ጊዜ ጲላጦስ ስንት ያህል እንዲመሰክሩብህ ያሰማምናል ገዢውም እጅግ እስኪደነቅ ድረስ አንዲት ቃል እንኳን አልመለሰለትም። በዚያም በዓል ህዝቡ የወደዱትን አንድ እስረኛ ሊፈታላቸው ለገዢው ልማድ ነበር። በአጋጣሚም አሁንም የቀድሞ በዓላቸው ነው፣ በበዓላቸው ምክንያት እስረኛ ይፈታላቸው ነበር። በዚያም ጊዜ በርባን የሚባል በጣም የታወቀ እስረኛ ነበራቸው። እንግዲህ እነርሱ ተሰብስበው ሳሉ ጲላጦስ በርባንን ወይስ ክርስቶስን የተባለውን ኢየሱስን ማንኛቸው ልፍታላችሁ ትወዳላችሁ? አላቸው። በቅናት አሳልፈው እንደሰጡት ያውቅ ነበርና እርሱም በፍርድ ወንበር ተቀምጦ ሳለ ሚስቱ ስለ እርሱ ዛሬ በሕልም እጅግ መከራ ተቀብያለሁና በዚያ ጻድቅ ሰው ምንም አታደርግ ብላ ላከችበት። የጲላጦስ ሰራፍታ በኋላ ቬሮኒካ የተባለችው እንደሆነ ይነገራል። የካህናት አለቆችና ሽማግሌዎች ግን በርባንን እንዲለምኑ ኢየሱስን ግን እንዲያጠፉ ሕዝቡን አባበሉ። ገዥው መልሶ ከሁለቱ ማንኛቸውን ልፍታ ልፈታላችሁ ትወዳላችሁ አለ። እነርሱም በርባንን አሉ። ጲላጦስ ክርስቶስ የተባለውን ኢየሱስን እንግዲህ ምን ላድርገው አላቸው? ሁሉም ይሰቀላሉ። ገዥውም ምን ነው ያደረገው? ክፋቱ ምንድን ነው አለ። እነርሱ ግን ይሰቀል እያሉ ጩኸት አበዙ። ጲላጦስም ሁከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በህዝቡ ፊት እጁን ታጠበ። በዚህ ቦታ ህዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሄ ቃል ነው። አዲ ሰሞነ ወታ ሞትን ያመጣል እስከዛሬ ደግሞ የተቃቁ ሰላም እያጡ ይኖሩት ባለ ማስተዋል በራሳቸው ዘራሳቸው ተናገሩ ስለሆነ ተቁማኒ ይነግሩናል። በዚያን ጊዜ በርባንን ፈታላቸው ኢየሱስን ግን ገርፎ ሊሰቀል አሳልፎ ሰጠ። የሚገረፍ አይሰቀልም፣ የሚሰቀል ደግሞ ለምን ይገረፍ? አይገረሱም በጌታችን ላይ ግን ትብሬግባውና ለሰው ልጆች ሲል የአዳም ልጅ መከራ ሊያስወግድ ልርፋትም መሰ መዳንልም በምረትነ። በዚያም ጊዜ የገዥው ወታደሮች ኢየሱስን ወደ ገዢው ግቢ ውስጥ ወሰዱ። በዚሁ አካባቢ ነው። ጭፍራውንም ሁሉ ወደ እርሱ አከማቸ። ልብሱንም ገፋው፣ ቀይ ልብስ አለበሱ። ከሾትን አክሊል ጎንጉነው በራሱ ላይ በቀኝ እጁ መቃ ነው። በፊቱም ተንበርክከው ያዩን ንጉስ ሆይ ሰላም ላንተ ይሁን እያሉ ዘበቱ ከፉበት መቃውንም ይዘው ራሱን መቱ። ከዘበቱበትም በኋላ ቀይውን ልብስ ገፋው ልብሱንም አለበሱ ቢሰቅሉትም ስለዚህ ፍርድ የተሰጠው ፒላጦሱም ከደሙ ንጹህ ብለው አሳልፎ የሰጠው። የፒላጦስ ሚስትም ክፏት አድርገበት ለተማፀነችው ሴታችንን እየዘበቱ ቀይ ግምዳ አንበሳዊ ሰዋትልም አጎናጽፈው ወይም በእነሱ አስተሳሰብ ንጉስ ነው ብለው እየዘበቱ በተራ መስቀሉን አስራ ሶስቱ ማማ ተመስቀል ተቀስፎ ዘማን ጀርባ መገረፉ

እዛ ጋ አንድ ካርታ አሳያችዋለሁ። ታዲያ ደግሞ አንድ የተጀመረበት መስቀሉ